ል በመንፈስ ቅዱስ ስም ሰኔ አምስት በዚች ቀን ታማኝና ተገዳይ የሆነ ምሥራቃዊው አባ ያዕቆብ አረፈ። ይህም ቅዱስ ከምእመን ዋልጦስ ዘመን በኋላ የታላቁ ቆስተንጢኖስ ልጅ በሆነ በታናሹ ቆስተንጢኖስ ዘመን፣ በካሃዲው ዮልያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልጦስ ከተገደለ በኋላ በእርሱ ፈንታ ወንድሙ ነገሰ። እርሱም አሪዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን ምእመናንን አብያተ ክርስቲያናትንም እንዲዘጉ አሪዮሳዊን አዘዛቸው። ወደ ከፋች ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስቲገቡ ድረስ እንዲሁ አደረገው። ይህም የንጉሥ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱትን ጠላቶችን ሄዶ ለመውጋት ሲወጣ ንጉሡ አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ፣ በጠላቶች ላይ እግዚአብሔር ይረዳ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ ለመልሃለው። ይህን ካላደረክ ግን እግዚአብሔር ይጥላሃል፣ ከጠላቶችም ሸሽተ በእሳት ቃጠሎ ትሞታለህ አለው። ንጉሱም ይዞ የሚጠብቀው ወታደር በሰላም እና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነዋ አለው። ያን ጊዜም ቅዱሱን ይዘው ደብደበው አሰሩት። ንጉስም ከሰራዊቱ ጋራ ወደ ጦርነቱ ሄደ። በረከሰች ጸሎታቸው አሬሳያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ በአንዲት አጸድ ውስጥ ገባ። በዚያም በረከሰች ሃይማኖቱ ከሚያምኑ ወገኖቹ ጋራ በእሳት አቃጠሉት። የቀሩትም ሰራዊቱ ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡት። ምእመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነችው ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገደል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያኖች ነበሩ። የአባቱም ስም ታግህስጣዎስ ነው። እርሱም ከአንጾቂያ የእቃው ገዥ ነበር። የእናቱም ስም ክሬስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሎቶችም በአንዲቱ ለታግህስጦስ ብርሃን የለበሰ ሰው ተገልጥሎት እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ለአንተ ይሁን። እነሆ ጸሎት በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅ ትወልድልሃለች፣ ስሙንም ብሶይ ትለዋለህ። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል፣ ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶም ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህን ቅዱስ ሚያዝያ አንድ ቀን ወለደችው እውቀትን ጥበብንና ፈሪያ እግዚአብሔርን በማስተማር አሳደጉት። ሰባት ዓመት በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋራ በጸሎትና በጾም ተጠምዶ ድንቆች ታምራት እያደረገ ኖረ። ከዚህ በኋላም 27 ዓመት በሆነ ጊዜ የስዒድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዝና ለአማልክትህ መስገድም እምቢ የሚል ሁለት ዲያቆናት አሉ ብለው እኒህን የከበሩ አባ ብሶይና አባ ጴጥሮስ ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርቦ በፊቱ አቆማቸው።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 እንዲጨምቁት ወታደሮቹን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወይኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ፣ ከወይኒ ቤት አውጥቶ በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹን እንዲሁ በብረት ማሰሪያ እንዲያስሯቸው፣ እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ አስር ቀን ኖረ። ከዚህም በኋላ አውጥተው በፊቱ አቁሞ ለአማልክቶቼ ስገድ አለው። እንቢ ባለውን ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቆ እንዲጨምቁት ሁለተኛ አዘዘ። እንዲህም በእርሱ ላይ አድርገው በወይነ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞ መልካም ገድልህን እስክትፈጽም እኔ ከአንተ ጋር ኖራለሁና አትፍራ አለው። ከዚያም በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራው ሁሉ መረመረውና ሕዋሳቱ ተቆራርጦ ስትወርቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልቶ በጆሮው በአፉና በደሮት ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞ በእሳት የጋሉ የበት ችንካሮችን አምጥቶ በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ህዋሳቱንም ሁሉ እንዲነቀሉ አዘዘ። ይህንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾቂያ ከተማ አደረሱትና ወደ ንጉሥ ዲዮክሊጥያኖስ አቀረቡት። እርሱም በእሳት በፈሉት፣ በወይን ሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጋያ በሰንሰለት አስረው ወደ ባህርም አንከባለው ግማሽ ስጋውን እንዲያሰጥሞ ግማሹን ግን እንዳያሰጥሞ አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሎ በዚያም እንዳዘዛቸው አድርገው አስረው ታውት በዚህ ስቃይም ከቀኑ እስከ ሰባት ሰዓት በኋላ ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው፣ እንደ ቀድሞም ጤነኛ አደረገው። ንጉሥም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨመረው። ሥጋውም ከራሱ ጋራ ተገናኘና እንዳልተቆረጠ ሆነ። ጋኑም በሃያ ቀን እስክንድሪያ እስከሚደርስ ድረስ ሰው ሳይሸክመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክሞም በቦሃ ሀገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህም ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ስጋውን ገነዘ። በበርኑ ላይም እንዲህ ብሎ አለቀሰ፣ ከእግዚአብሔር የተለየው ሆኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ስጋም እንዲህ የሚል ቃል ወጣ፣ ወዳጄ ቢፋሞን ከኔ ጋራ መኖርን ከፈለክ ፈጥነ ወደ መኮንኑ ሄደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደኔ ትመጣለህ። ይህንንም ሰምቶ የዮሐንስን ስጋውን ቀበረ። ከዚህም በኋላ ወደ መኮኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታቱን ሰደበ። መኮንኑም ጽኑዕ ስቃይ አሰቃየው። ከዚህም በኋላ ራሱን በሴፍ ቆረጠ፣ የምስክርነት አክሊል ተቀበለ። በረከቱም ከኛ ጋር ትኑር ለዛለሙ አሜን። በዚችም ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የእብሎ የረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን ለዛለሙ አሜን። በዚችም ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባህር ውስጥ በመስጠም አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት መነኮሳይት ቅድስት ማርታ የእረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷም ከኛ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስም ሰኔ ስድስት በዚች እለት ከእስክንድሪያ ከተማ የሆነ መነኮሰ አባ ቴዎድሮስ በሰማዕትነት ሞተ። ዛ አቅረብኩ ማይሌቴ አሰኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ ነብብ ተወከፍ ዘኔቴ መጻፈ እንተለሰከ እግዚኦ ጸሪቀምሮ ተወከፈ እምላቡ ላዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰበኪያን፣ ሰማዕታት፣ ጻድቃን፣ ደናግል